ሰላም የሐረር ግሎባል ኔትወርክ ተከታታዮቻችን፣ የዕለተ እሁድ ዜናዎቻችንን ይዘንላችሁ ቀርበናል። በቅድሚያም አርስተ ዜናዎቹን ግዙፉ የሜክሲኮ ባሕር ኃይል ጀልባ ከኒውዮርክ ከተማ ብሩክሊን ድልድይ ጋር ተጋጨ። ተወዳጁ ድምፃዊ ክሪስ ብራውን ለእስር ተዳረገ። ዶናልድ ትራምፕ የዩክሬንን ደም መፍሰስ ለማስቆም ለፑቲን እደውላለሁ ሲሉ ተናገሩ። የባቢሌ ዝሆኖች መጠለያ ሙሉ በሙሉ በህገ ወጥ መንገድ በግለሰቦች መወረሩ ተገለጸ። ኪም ጆንግ ኡን መከላከያ ኃይላቸው ለማንኛውም ጦርነት ራሱን እንዲያዘጋጅ አሳሰቡ። የቻይና የወደፊት ፖሊስ የወንጀል ምርመራዎች በአርቴፊሻል ኢንተለጀንስ የክትትል መሳሪያዎች የሚሰሩ መሆናቸው ተጠቁሟል። የዛሬው ዜናዎቻችን በእነዚህ ላይ ትኩረት ያደርጋሉ። እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ለወዳጅ ዘመዶ እንዲደርስ ያድርጉ። የሰሜን ኮሪያው መሪ ኪም ጆንግ ኡን የሀገራቸውን መከላከያ ኃይል ለማንኛውም ጦርነት ራሱን እንዲያዘጋጅ ማሳሰቢያ ሰጥተዋል። ይህን ያሉት የሀገሪቱ አየር ኃይል በአየር ጥቃት መፈጸምንና የአየር ጥቃትንም መከላከል ዙሪያ ያካሄደውን ወታደራዊ ልምምድ በአካል በመገኘት በታደሙበት ወቅት ነው ተብሏል። የሰሜን ኮሪያ አየር ኃይል ያካሄደው ወታደራዊ ልምምድ ከመካከለኛ እስከ ረጅም ርቀት መጓዝ የሚችል ሩሲያ ሰው ሰራሽ ሚሳኤል የሚያስወነጭፍ ሙከራን መካተተ ስለመሆኑ መረጃው ጠቁሟል። ሁሉም የሰሜን ኮሪያ ወታደራዊ ኃይል የላቀ የጦር ዝግጅት ማድረግ አለበት ብሏል። የሀገሪቱ መሪ ኪም ጆንግ ኡን ወታደራዊ ምልክቱን በተመለከቱበት ወቅት ሰሜን ኮሪያ ዓለም አቀፍ የጸረ ሽብርተኝነትን ዘመቻን በሙሉ ልብ እየደገፈች አይደለም በሚል በአሜሪካ ከሚጠቀሱ ሀገራት ውስጥ መካተቷን እንደማትቀበለው ማስታወቃለች። እንደ አውሮፓውያን አቆጣጠር ከ1997 ጀምሮ የጸረ ሽብር ዘመቻውን ከማይደግፉ ሀገራት መካከል ሰሜን ኮሪያን ያላከተተችበት ወቅት አለመኖሩን የጠቀሰው የሀገሪቱ የውጭ ጉዳይ ሚኒስትር ለሚቃጣባት ማንኛውም ጥቃት ተገቢው ምላሽ እንደምትሰጥ ገልጿል። ዝነኛው የሙዚቃ ተጫዋች የሆነው ክሪስ ብራውን ለእስር መዳረጉ ተሰምቷል። ክሪስ ለእስር የተዳረገው በፈረንጆቹ 2023 በእንግሊዝ ማንቸስተር ካቀረበው የሙዚቃ ኮንሰርት ጋር በተያያዘ በቀረበበት ክስ ነው። በወቅቱ አርቲስቱ በማንቸስተር ስራውን እያቀረበ እንደነበር የተናገረ ሲሆን በሙዚቃ ፕሮዲሰሩ ከፍተኛ ጉዳት እንደደረሰበትም ተናግሯል። የ36 ዓመቱ ክሪስ ብራውንም ፍርድ ቤት የቀረበ ሲሆን ለተጨማሪ ምርመራ ለሰኔ 13 2017 ተለዋጭ ቀጠሮ ተሰጥቶታል ተብሏል። የአርቲስቱ ጠበቃ ደንበኛው በጀርመን የሚያቀርበውን የሙዚቃ ኮንሰርት እንዳለው በመጠቆም በዋስ ከእስር እንዲለቀቅ ቢጠይቅም ፍርድ ቤቱ ውድቅ አድርጎታል ነው የተባለው። አሜሪካዊው የሮክና የብሉስ ሙዚቀኛ አቀንቃኝ ክሪስ ብራውን እስከ ሰኔ 13 ድረስም በእስር እንዲቆይ የእንግሊዝ ፍርድ ቤት ወስኗል። ክሪስ ብራውን ከሁለት ዓመት በፊት ለንደን ከተማ በሚገኘው የምሽት ክለብ ውስጥ በአንድ ግለሰብ ላይ ከባድ የአካል ጉዳት አድርሷል የሚል ክስ ቀርቦበታል። ጉዳይ አለ። የክሪስ ብራውን ጉዳይ የታየው በማንችስተር ከተማ ውስጥ በሚገኘው ፍርድ ቤት ሲሆን ክሪስ ብራውን የዋስትና መብቱ እንዲከበርለት ቢጠይቅም ዳኛው የዋስትና ጥያቄውን ውድቅ አድርጎበታል። ዳኛው የወሰኑት ውሳኔ ክሪስ ብራውን በቀጣይ የሚያቀርባቸው የሙዚቃ ኮንሰርቶች ሊሰረዙ እንደሚችልም ተገልጿል። ክሪስ ብራውን በኔዘርላንድ ሰኔ 8 እንዲሁም በጀርመን ሰኔ 11 ታላቅ የሙዚቃ ኮንሰርት ለማቅረብ በርካታ ትኬቶች መሸጡን ተናግሯል። ዶናልድ ትራምፕ በዩክሬን ያለውን ጦርነት ለማስቆም በነገ ዕለት ከሩሲያው ፕሬዚዳንት ቭላድሚር ፑቲን ጋር በስልክ እንደሚነጋገሩ ገልጿል። እርምጃው የሚፈሰውን ደም ለማስቆም ያለመ ነው ብለዋል። የአሜሪካው ፕሬዚዳንት በትሩስ ማህበራዊ ሚዲያ ገጻቸው ላይ በለጠፉት ጽሑፍ ከፑቲን ጋር ከተነጋገሩ በኋላ የዩክሬንን ፕሬዚዳንት ዜሌንስኪንና አንዳንድ የኔቶ ሀገራት መሪዎችን እንደሚያነጋግሩም አስታውቋል። ምንም እንኳን የእስረኞች ልውውጥ ላይ ከስምምነት ቢደረስም ሩሲያና ዩክሬን ከሶስት ዓመታት በኋላ የመጀመሪያውን የፊት ለፊት ንግግራቸውን ዓርብ ዕለት በኢስታንቡል አካሂደው ያለ ውጤት ተበትኗል። ፑቲን ኢስታንቡል ከተገኙ በቱርክ በሚደረገው ውይይት ላይ እንደሚሳተፉ ትራምፕ ቢገልጹም የሩሲያው ፕሬዝዳንት ግን ለመሄድ ፈቃደኛ አልሆኑም። ትራምፕ ይህን ያሉት ጦርነቱን ለማስቆም እድል ሊኖር የሚችለው እርሳቸውና ፑቲን ፊት ለፊት ብቻ ሲነጋግሩ ብቻ ነው ሲሉ ከጠቆሙ በኋላ ነው። የክሬምሊን ቃል አቀባይ ዲሜትሪ ፔስኮቭ ሰኞ ዕለት በፑቲን እና በትራምፕ መካከል ለሚደረገው የስልክ ንግግር ዝግጅት መደረጉን የሩሲያ የዜና ወኪሎች አረጋግጠዋል። ሁለቱ መሪዎች ከዚህ ቀደም በጉዳዩ ላይ በስልክ ተነጋግረዋል። ፔስኮቭ ለታስ የዜና ወኪል እንደተናገሩት ውይይቱ በጥሩ መስመር ላይ ነው። ትራምፕ በትሩስ ማህበራዊ ሚዲያ ላይ ውጤታማ ቀን እንደሚሆን ተስፋ እናደርጋለን፣ የተኩስ አቁም ይኖራል፣ እናም ይህ በጭራሽ መከሰት ያልነበረበት በጣም ኃይለኛ ጦርነት ይቆማል ብለዋል። የአውሮፓ መሪዎች የሩሲያ ለሰላሳ ቀናት የሚቆይ የተኩስ አቁሙ ስምምነት ላይ እንድትደርስ እየጠየቁ ነው። ዩናይትድ ስቴትስ እና የሩሲያ መሪዎች የተኩስ አቁም ስምምነቱ እንዲሁም በመካከላቸው ሊኖር ስለሚችል የመሪዎች ስብሰባ ላይ ይመክራሉ ተብሎ ይጠበቃል። የቻይና የወደፊት ፖሊስ የወንጀል ምርመራዎች በአርቴፊሻል ኢንተለጀንስ የክትትል መሳሪያዎች የሚሰሩ መሆናቸው ተጠቁሟል። ቴክኖሎጂው ቤጂንግ በተካሄደ አመታዊ የቻይና ዓለም አቀፍ የፖሊስ መሳሪያዎች ኤግዚቢሽን ላይ የቀረቡ ሲሆን ዝግጅቱም በአይነቱ ትልቅ የፖሊስ ቴክኖሎጂ ኤክስፖ ነበር ሲል የዘገበው ሳውስ ቻይና ሞርኒንግ ፖስት ነው። በመራክ ብሩ ላይ ከመላው ሀገሪቱ የተውጣጡ የፖሊስና የመከላከያ መሳሪያ አቅራቢዎችና የህዝብ ደህንነት መምሪያዎች የተገኙ ሲሆን በመድረኩ አዳዲስ የፈጠራ ውጤቶችን ለማሳየትና ለማስተዋወቅ እድል መስጠቱ ተነግሯል። ኤግዚቢሽኑ አርቲፊሻል ኢንተለጀንስ የክትትል መሳሪያዎችን የወንጀል መመርመሪያ መሳሪያዎችን እንዲሁም ድሮኖችን ያካተተ እንደነበር ተጠቁሟል። አቅራቢዎቹ ከሀገሪቱ ህዝብ ደህንነት ሚኒስቴር ጋር በመሆን መድረኩን ያዘጋጁ ሲሆን የምርምር ተቋማትን ጨምሮ የሀገሪቱ ከፍተኛ የፖሊስ ኤጀንሲዎችን እንዲሁም የተለያዩ የግል ተቋማትን የምርምር ውጤቶችን ያቀርቡበት ነውም ተብሏል። ከቀረቡት ቴክኖሎጂዎች መካከልም በህዝብ ደህንነት ሚኒስቴር የቀረበው የግለሰብ ሁለገብ ባህሪ የሚተነትን የአ የአርቴፊሻል ኢንተለጀንሲ ውጤት አንዱ መሆኑን ዘገባ አመላክቷል። በኦሮሚያና በሶማሊያ ክልል መካከል የሚገኘው የባቢሌ ዝሆኖች መጠለያ ሙሉ በሙሉ በህገወጥ መንገድ በግለሰቦች መወረሩን የኢትዮጵያ ዱር እንስሳትና ጥበቃ ባለስልጣን ምክትል ዋና ዳይሬክተር ሰለሞን መኮንን ለአዱ ገልጸዋል። የአካባቢው አርሶአደሮች ለእርሻ መሬትና ለግጦሽ በሚል በፓርኩ ህገወጥ ሰፈራዎችን እንደሚያከናውኑ የገለጹት ምክትል ዋና ዳይሬክተሩ በዚህም ሳቢያ መጠለያው ከጊዜ ወደ ጊዜ ሙሉ ለሙሉ በግለሰቦች ቁጥጥር ስር እየዋለ መሆኑን አስረድተዋል። አርሶአደሮቹ ተጨማሪ መሬት ይዞታን በመፈለግ ህገወጥ በሆነ መንገድ የአሰፋፈር ሂደት መኖሩን የገለጹም ሲሆን ዝሆኖቹም ከመጠለያቸው በመውጣት የሞት አደጋ እየደረሰባቸው ነው ተብሏል። ህብረተሰቡ የዝሆን ጥርስ ይፈልጋል በሚል ህገወጥ አደን እያደኑ ነው ያሉም ሲሆን በዚህም በዝሆኖችና በሰዎች መካከል በተፈጠረ ግጭት ምክንያት 16 ሰዎች በዝሆን ጥቃት መሞታቸውን ተናግረዋል። በ2013 ዓ ም ቱሪዝም ሚኒስቴር ጋር በመሆን በተደረገው ውይይትና በተሰራ ስራ ከኦሮሚያ ክልል ብቻ በዝሆኖች መጠለያ እየሰፈሩ ከ780 በላይ ህገወጥ አባውራዎች እንዲወጡ መደረጉም ተነግሯል። ነገር ግን በሁለቱም ክልሎች ተመሳሳይ የሆነ ስራ አለመሰራቱ ችግሩ ዘላቂ መፍትሄ እንዳይኖረው አድርጎታል ሲሉ አስረድተዋል። ጉዳዩ ትልቅ ትኩረት የሚፈልግ በመሆኑ ህብረተሰቡን ጨምሮ ሁሉም ባለድርሻ አካላት ለተፈጥሮ ሀብት ትኩረት በመስጠት መስራት እንደሚያስፈልግም ጠቁመዋል። ከተቋቋመ ከ52 ዓመት በላይ የሆነውና ከአዲስ አበባ 565 ኪሎ ሜትር ርቀት ላይ የሚገኘው የባቢሌ ዝሆኖች መጠለያ በምስራቅ አፍሪካ ብቸኛው የጥቁር ዝሆኖች መኖሪያ ሲሆን በውስጡ ከ300 በላይ ዝሆኖች፣ 31 አጥቢ እንስሳትና ከ222 በላይ የሚሆኑ የአጽዋፍ ዝርያዎች እንዲሁም 320 የሚጠጉ የእጽዋት ዝርያዎች ይገኙበታል። በዓለም አቀፍ የተፈጥሮ ሀብት ጥበቃ ህብረት የተመዘገበው መጠለያው 6980 ካሬ ኪሎ ሜትር ስፋት እንዳለው የተገለጸም ሲሆን ከዚህም ውስጥ ከግማሽ በላይ የሚሆነው ክፍል በእርሻ በመሸፈኑ በፓርክ ውስጥ የሚገኙ ዝሆኖች ለከፍተኛ አደጋ መጋለጣቸው ተነግሯል። ግዙፉ የሜክሲኮ ባሕር ኃይል ጀልባ ከኒውዮርክ ከተማ ብሩክሊን ድልድይ ጋር ተጋጭቶ፣ ሁለት ሰዎች መሞታቸውና 19 ሰዎች መቁሰላቸው የከተማው ከንቲባ ተናገሩ። ኤሪክ አዳምስ ቅዳሜ ምሽት አደጋው መድረሱን ገልጸው ጀልባዋ ከመጋጨቷ በፊት የኃይል መቆራረጥ አጋጥሟት ነበርም ብሏል። የአሜሪካ ባለስልጣናት 217 ሰዎች በጀልባዋ ውስጥ እንደነበሩም ተናግረዋል። አደጋው በደረሰበት ወቅት የተቀረጸ ተንቀሳቃሽ ምስል ጀልባዋ በድልድዩ ስር በምታልፍበት ወቅት ረጃጅም ማማ ከድልድዮች ጋር መጋጨታቸውንና መሰበራቸውን ያሳያሉ። የተሰበረው ማማም በጀልባዋ ላይ ወድቆ ነው አደጋውን እንዲደርስ ያደረገው። አደጋ የደረሰው የተወሰኑ የጀልባዋ ሰራተኞች ግጭት በደረሰበት ወቅት ማማው ላይ ተንጠላጥለው ስለነበር መሆኑንም ባለስልጣናቱ ተናግረዋል። የኖር ከተማ ከንቲባ ኤሪክ አዳምስ በኤክስ ገጻቸው ላይ እንዳሰፈሩት በወቅቱ 277 ሰዎች በጀልባዋ ላይ ተሳፍረው የነበረ ሲሆን 19 ጉዳት ሲደርስባቸው ሁለቱ በአስጊ ሁኔታ ላይ ይገኛሉ። እንዲሁም ሁለት ሰዎች በደረሰባቸው ጉዳት የተነሳ ህይወታቸውን አጥተዋል ብሏል። ከንቲባው ብሩክሊን ድልድይ ምንም አይነት ጉዳት እንዳላጋጠመው አስተዋውቋል። የአሜሪካ ባለስልጣናት አንድም ሰው ባህር ውስጥ አለመግባቱን አረጋግጠዋል። የሜክሲኮ ባህር ኃይል 22 ሰዎች ጉዳት እንደደረሰባቸው አስተዋውቆም የነበረ ሲሆን ጀልባዋ ጉዳት የደረሰባት ሲሆን የአደጋው መንስኤ ምን እንደሆነ ምርመራ እየተደረገ ነው ተብሏል። እስከሁን ስትከታተሉት የነበረው የዕለተ እሁድ መረጃ እዚህ ላይ ያበቃሉ። እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ መረጃዎቹ በፍጥነት እንዲደርሱ ያድርጉ።